ሰላም ለእናንተ ይሁን ውድና የተከበራችሁ የሮቷቲ ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክቱ ትዝት ይብዛላችሁ እያልኩኝ እነሆ ዛሬ በአዲስ ቪዲዮ ተከስቻለሁኝ። የዛሬ ቪዲዮ ያው ትናንትና ፍርቀን ነበር የዋልኩበትን ለእናንተ ለማሳየት ነው። ወደ ቪዲዮ ከመግባት በፊት ግን በሀገራችን ላይ በኢትዮጵያ ላይ እየሆነ ብን ያለው መከራ ስቃይ፣ በደል እያየ ነው እና እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ ህዝቦቿን ሰላም ያድርግልን። እንዲያ ቅጠል እንደየረገፉ ያሉትን ለሞቱት እግዚአብሔር አምላክ ነፍሳቸውን ባጸደገነት በአብርሃም በይስቅ አጠገብ ያርግልን ያሳርፍልን እረፍት ነፍስን ይስጥልን እያልኩኝ እግዚአብሔር አምላክ አሁን በድጋሚ አምላክ ወላዲት አምላክ የስራት ሀገራን ትጠብቅልን። እኛ እናልቀስ፣ እንጹም፣ እንጸልይ። በቃ ሁላችንም በየድናችን በየሃይማኖታችን ወደ አምላካችን በንጹህ ልቡና ሆነን እንጸልይ። ከዛ ባለፈ ፍትህ ፍትህ እያለ ስለ ጮህ መፍትሄ ልናገኝ አንችልም። መፍትሄ የምናገኘው አንድናን ከአምላካችን ከፈጣሪያችን ብቻ ነው እና ሁላችን በየሃይማኖታችን በየዲናችን ሆነን እንጸልይ። ሙስሊሙም እህት ወንድሞች፣ ክርስቲያኑም እህት ወንድሞቻችን፣ ፕሮቴስታኑ፣ ሁሉም በሃይማኖት አለን በቃ እኛ ሃይማኖት አለን በምንለው በየሃይማኖታችን ሆነ እንጸልይ። ምክንያቱም ፍትህ ማግኘት የምንችለው ለሀገር ሰላም ማግኘት የምንችለው ከፈጣሪ ሲሆን ብቻ እና እግዚአብሔር ካልፈቀደ እግዚአብሔር ካላዘዘ ምንም ማድረግ አይቻልም። የምድር አካላቶች እኛ ፍትህ ለማሰጠ ወይ ፍትህ እንድናገኝ ብለን ወደ ሰው ብንጮህም ወደ ቢሮ፣ ወደ ማንኛውም መጮህ ብንችልም ፍትህ ግን ከእግዚአብሔርና ከእግዚአብሔር ብቻ ነው ማለት ነው ማግኘት የምንችለው እና እግዚአብሔር አምላክ እንዳቅጠር የሚደግፉትን ሕጻናትን አዋቂዎችን አዛውንቶችን እግዚአብሔር አምላክ እንግዲህ ነፍሳቸውን መጸደቅነት ያሳርፍልን የቀሩትን ደግሞ እንግዲህ ይጠብቅልን ከማለት ውጭ ሌላ ምንም ማድረግ አይቻልም። እና እግዚአብሔር እውነት ለመናገር በጣም ያማል። የምህረት ፊቱን ይመልስልን። እግዚአብሔር አምላክ ተቆጥቷል ማለት እንችላለን። ምክንያቱም እኔ እንጃ ሥላሴስም በጣም ከባድ ነው። በጣም ያማል። ምን ብዬ መናገር እንዳለብኝ አላቅም ኢትዮጵያ ላይ ሁሌም ሰው ትሞት ወይ ነፍስ ይማር ነፍስ ይማር ማለት ሁሌ እስከ መቼ ነው ግን ነፍስ ይማር እያለ እኛ የምናልፈው ነፍስ ይማር ከሌ ሞቱ እኮ እዚህ ሀገር ነፍስ ይማር እንዴ እኔ በዘር በዘር የዘር ጭፍጨፋ የምናደርገው ግን የሚያደርጉት ልበል ውስጥ የምናደርገው አላቅም ምን ብዬ መናገር እንዳለብኝ በእርግጥ አላቅም እና ደማችን እኮ አንድ ነው እስኪ የአማራም ኦሮሞም ትግሬም አፋርም የፈለገው 86 በላይ ብሄር ብሄረሰቦች ያሉባት ሀገር ኢትዮጵያ ነች እና የሁላችንም እኮ ደም እኮ ቀይ ነው። በቃ ማለት የደም ጥቁር የለውም፣ የደም ቢጫ የለውም። በቃ ሁላችን ደማችን ቀይ ነው። ታዲያ ለምንድን ነው ዚጋ በዛ ጭፍጨፋ የተነሳው? ኧረ እግዚአብሔር አምላክ ማስተዋሉን ይስጠን፣ የእውነት ማስተዋሉን ይስጠን ከማለት ውጭ ሌላ ምን የሚባለው ነገር የለም እና በጣም የሚያመው፣ በጣም ከባድ ጊዜ ነው። ብቻ አሁንም እግዚአብሔር አምላክ ሰላምን እንዲሰጠን፣ ፍቅርን እንዲሰጠን እንጸልይ። የተጣላ እንታረቅ፣ ሻመት እንኳን እንኖርበትም ትልቅ ሰው የትልቅ ሰው እድሜ በዛ ሰማንያ ዓመት ነው እንግዲህ። ስለዚህ እችን ዓመት እችን ያክል ጊዜ ለምን ኖራት? ትናንትና የተወለዱትን ግን የነገን ብርሃን ማየት የሚጓጉትን ለምን ቀጫቸዋለን? ለምንስ ይቀጫሉ? ስለምን ምን ባደረጉ እንዴ? እኔ እኮ ግራ የሚገበ ቢያንስ በፖለቲካውም ዙሪያ ቢሆን ስለ ፖለቲካ የሚያውቀው ስለ ፖለቲካ የሚያጠነጥነው እያለ ትናንትና የተወለዱት ስለ ፖለቲካ ምንነት የሚያውቁ ዳዴ ማለት የጀመሩት ህጻናቶች ምንም አፋቸውን ያልፈቱ ህጻናቶች እየረገፉብን ያሉት እነኛ በምን ስራቸው ነው? ማለት ትላልቆቹ ይሞቱ እያልኩኝ አይደለም፣ ግን በጣም ደግሞ የሚያመው የነኝ ነው። ምንም በማያውቁት ገበሬው አባታችን ገበሬው ወንድማችን ምን ባደረገ ነው? አርሶ ባበላን፣ ቆፍሮ ባበላን፣ ምን ባደረገ እንደዚህ እንደቅጠል ይረግፋል? ምንም በማያውቀው ስለ መንግስት፣ ማንነው ብንባል እኮ የማያውቅ ህዝብ ነው እየሞተብን ያለው የወገኖቻችን እየረገፉ ያሉት እኮ መንግስት ምንድን ነው ቢባል የማያውቁ ወገኖቻችን እየረገፉ ነው ያሉት ማለት ነው። እና በአንድ ሰው አንድ ነገር ሲቀጣ ኮ በሚያውቀው ነገር ቢቀጣ መልካም ነው። ግን ወገኖቻችን እየረገፉ ያሉት በማያውቁት ምንም በማይገባቸው መንገድ ነው። እና እግዚአብሔር አምላክ ሀገራችን ሰላም ያደርግልን የሆነ ሰላምን እንዲያደርግልን እንጸልይ። ሁላችንም መናርቅ ስወደ አምላካችን ፍትህ ማግኘት የምንችለው ከፈጣሪ ነው እና። ጸሎት ነው የሚያስፈልገው እና ጸሎት እናድርግ እላለሁ። እየተጣለ እንታረቅ። በቃ ይቅር ለእግዚአብሔር እንባባል። ምንም ያክል በደል ቢከፋ፣ ምንም ያክል ሸክማችን ቢበዛም ይቅር እንባባል። በቃ ይቅር ለእግዚአብሔር አይደለ እንዴ? ስለዚህ ይቅር እንባባል እና ፍቅርን፣ የቀድሞ ማንነታችንን፣ የቀድሞ የኢትዮጵያን ባህላችን እግዚአብሔር አምላክ ይመልስልን። ተዋደን ተከባብረን የኖርንባትን ሀገራችን ይመልስልን እና በጣም ከባድ ጊዜ ነው። እግዚአብሔር አምላክ እንግዲህ ለሞቱት ነፍሳቸውን በጸደቅነት በአብርሃም በይስሐቅ ጠገብ ያሳርፍልን ያሉትን ደግሞ እንግዲህ እግዚአብሔር አምላክ ይጠብቅልን፣ ጥበቃ ልን የምህረት ፊቱን ይመልስልን፣ አምላክ በምህረቱ በቸርነቱ ይጎብኛቸው ከማለት ውጪ ሌላ ምንም የምንለው ነገር የለም። ሌላ ዛሬ ውሎ በዚህ መልክ ነበረ። ከልጆች ጋር ወጣ ብዬ ነበረ። እዚህ ጋ የውሃ ፖልና ባህር የሚባል ቦታ ነው። ይሄ የምታዩት ባህር ነው። ቅድም ሳላያችሁ ደግሞ ውሃ ፑል ነበረ። ይሄ አሸዋ ነው እንደምታዩት፣ እንደ ኢትዮጵያ ውሃ ወራጅ ልበላችሁ አሸዋ ነገር ነበረ። ይሄኛው ደግሞ ፑል ነው ወይም ደግሞ ያው የልጆች መጫወቻ ቦታ የገንዳ ላይ ውሃ ማለት ነው እና በጣም ደስ የሚል ቦታ ነበረ። ግን ደስ የሚል ቦታ ብንሄድም ብንዝናና ምንድነው፣ ውስጣችን ሰላም ከሌለ ምንም አይነት የሚያስደስ ነገር ብናይ ውስጣችን ደስታ አይሰማውም። እግዚአብሔር አምላክ ሀገራችን በድጋሚ ሰላም የሚያደርግልን ያ ከልጆች ጋር ወጣ ባልኩበት ውሎዬን ላስጎብኛችሁ ላሳያችሁ ከሚለው አንጻር ይህም ቪዲዮ ቀርጫለሁኝ ማለት ነው። ያ ልጆች ግዴታ ከልጆች ከመጣሁ ስላለብኝ ቦታችን እንጂ በእርግጥ የእኔ መዝናኛ ቦታ መሄድ አልወድምም። አሁንም ሰዓቱ የሚያስሄድ አይደለም ማለት ሰው ድዝናና ፈታ ሊል የሚሄደው ውስጡ ሰላም ሲሰማው ነው። ወገን ሰላም ሲሆን ነው፣ ሀገር ሰላም ሲሆን ነው። ያ ሰው ሰላም የሚሆኑ እና አገር ሰላም በሌለበት ምንም አይነት ቦታ መዛኛ ቦታ ምንም የምንወደው ቦታ ብንሄድም ምንም ያክል እርካታ አይሰጠንም፣ ደስተን አይሰጠንም ማለት ነው። እና እግዚአብሔር አምላክ ሀገራችን በድጋሚ ሰላም ያደርግልን፣ ሰላማን ይመልስልን፣ ፍቅር አንድነት ይስጠን እላለሁኝ። እንደምትመለከቱት እዚህ ጋር ከልጆች ጋር እየተጫወትኩ ነው። ያው አንዳንድ ቦታ ላይ ግዴታ ሌላ ሰው ማስገባ ስለሌለብኝ የራሴ ልጆች ነበር ሳስገባ የነበረው። የራሴ ልጆች ስል ደግሞ እንግዲህ ስራ ቦታ ያሉም ማለት ነው የራሴ ልጅ ስል ባለ ልጅ ልጅ እንዲ በስደት ሆነሽ ሽንዳት እንዳትልኝ ማለት ነው እና ብዙዎች እንደላሉ ልጆች ምናምን ስል እንዴ ልጅ ዚ ያሉሽ እንዴ ይሉኛል ነው ለዚያ የራሴ ልጆች ያልኩት እዚህ ጋር ማለት ነው። ለምሳሌ እቺ እዚህ ጋር ያለችው የእኔ ልጅ ነች። ወደ ውሃ ዋና እያስገባዋት ማለት ነው። ዋን አልችልም። ሲዋኙ ከማየት ውጭ ከማጨብጨብ ውጭ ዳር ላይ ቆሜ ማለት ነው። ውሃ ውስጥ ገባ ያዞረኛ ማለት ነው እና ዋን አልችልም እንዳጠቃላይ ግን በዚህ መልኩ ከልጆች ጋር ደስ የሚል ጊዜ ሰልፌ ነበር። እግዚአብሔር ይመስገን። ስለ ደጋሚ ሀገራችን ሰላም ያድርግልና ደግሞ እንግዲህ ኢትዮጵያ ሀገራችን ገብተን ወልደን ከብደን እንደዚህ ከልጆቻችን ጋር ከራሳችን ልጆች ጋ እንድንዝናና እግዚአብሔር አምላክ ይፍቀድልን። የወገኖቻችን ስቃይ በቀበልን ወገኖቻችን ያለ ስጋት ያለ እረፍት ውለው የሚገቡበትን ሰርተው የሚገቡበትን የሰላም ላይት የሚተኙበትን እንቅልፍ የሚተኙበትን እግዚአብሔር ቅርብ ያድርግላቸው። ላለውኝ እኛ በስደት ላይ ስላለን እንግዲህ ሀሳባችን ኢትዮጵያ ቢሆንም ያው መስራት ስላለብን እዚ ካለብን ስራ እንሰራለን፣ ማድረግ ያለብን እናደርጋለን። ከዛ ባለፈ ግን ስለሀሰብን ስለተጨነቅን የምናመጣው ነገር የለም። እኛም በተለይ ዩቱበሮች የምንሰራው ወይም ደግሞ የምናስተላልፈውን ነገሮች ብንጠነቀቅ መልካም ነው። ምክንያቱም ይሄ ዩቱባችን ላይ ተቀምጦ ለልጆቻችን የሚተላለፍ ነው ልጆቻችን የዛሬ እናት የምንሰራች አባት የምንሰራች ብሎ ይህም ቪዲዮቻችን ዩቱባችን ሊያዩት ይችላሉ። ስለዚህ በዩቱባችን የምናስተላልፈውን ነገር ጥንቃቄ ማድረግ ይኖርብናል ብዬ አስባለውኝ። እና እግዚአብሔር እንግዲህ ሀገራችን ይጠብቅልን፣ ሰላም ያድርግልን። ላለውኝ እዚጋ ፎቶ እየተነሳች ነው። ጭቀበጥ ማለት ነው። እዚጋ ግድዳ ላይ የሚፈስ ውሃ አለ እና እዛጋ እየተነሳን ነበረ፣ ፎቶ የተነሳ እያነሳሁት ነበረ። አሁን ደግሞ ከዋና መልስ ጉዞ ወደ ቤት ልንጓዝ እየለባበስን ማለት ነው። ፎጣ እንደምታዩት እና ውድ ቤተሰቦቼ የዛሬ ውሎ ይህን ይመስል ነበረ። አብራችሁ ለተከታተላችሁኝ አብራችሁ ለነበራችሁ ከልብ እያመሰግንኩ በዚሁ መሰናበታችሁ። አኔ ሮታ ቲቪ የአዲው ልጅ ነኝ። ላይክ ሼር፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁንም በድጋሚ ምትማበረታታችሁ አይ ለኝ ላይክ ሼር እያደረጋችሁ አበረታቱልኝ፣ አበረታቱኝ። ያለውኝ እዚህ ጋር ጉዞ ወደ ባህር እየሄድን ነው። አሸዋን በነገራችን ላይ ግን ይሄ አሸዋ በስላሴ ስም በጣም ነው የሚያደክመው እና ረጅም አይደለም። መቀል ፎጣች ጀኔራል ያስቀምጠን። ከዛ ነው ከውሃው ጋር እስከምንደርስ ድረስ ያደክማል። እውነት ለመናገር በስላሴ አሸዋው ማለት ስትሄድበት ወይም ስንሄድበት ወደኋላ ነው የሚጎተተን እና በጣም ያደክማል። እዚህ ጋር በባዶ ጉዳይ እየደሸደሽኩት ነው እና በጣም ነው የሚያደክመው። እንግዲህ የሀብታም መዝናኛ አፈር ላይ ነው መዝናኛቸው ማለት ነው። እንግዲህ አፈር ነን ወደ አፈር ትመልሳለ ብለዋል። ያው እኛም በአፈር ላይ እየተጫወቱ ነው ውላቸዋለሁ። ወዚ ከዋና መልስ ወደ ያው ልብስ መቀየር እየሄድን መቀየሪያ ቦታ እየሄድን ነው። እኔ ምህታቸው ይሄው በቀሚስ እየዋኘው ማለት ነው ዋኝቺ ልብስ ያንጠልጥ እየሄድ እያያቸው ያለራሱ የሚያሳቀ ቪዲዮ ነው። ምክንያቱም ያው እንደዚህ ባህር ቦታ መሄድ አልመሰለኝ መሰለኝ የዋና ቦታ ስለነበረ የዋና ልብስ አደርኩኝም ነበር ማለት ነው። እና ውድ ቤተሰቦቼ ይህን ይመስላል ያያችሁትን ማለት ነው። አብራችሁ ስለነበራችሁ በድጋሚ ከልብ አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለኢትዮጵያ ሀገራችን ፈጣሪ ያምጣልን። የሞቱትን በድጋሚ ነፍሳችን በአብርሃም በይስቅ አጠገብ ያኑርልን ያቆይልን። ወላለሁኝ መልካምና ደስ የሚል ጊዜ ተመኘሁላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቀን። ባይ ባይ።